ለመኖሪያ መንደር መገንባት ማህበረሰቡ የሚፈልጋቸውን መሰረተ ልማቶች ማሟላት የዘመናዊ ከተማ መገለጫ ነው። ታዲያ ከተማችን አዲስ አበባም ለነዋሪዎቿ ምቹና በተለይም ደግሞ የሚፈልጓቸውን መሰረተ ልማቶች በአቅራቢያቸው እንዲያገኙ ከማድረግ አንጻር እየተሰራ ያለው ስራ በተለይም አሁን አሁን ይበል የሚያሰኝ ነው። አሁን የምንገኝበት ልደታ ኮንዶሚኒየም አካባቢ የሚገኘው ስማርት ፓርክ ነው። ታዲያ ይህ ስማርት ፓርክ ለአዋቂዎችና ለልጆች የሚሆኑ መዝናኛዎችን በተመጣጣኝ ዋጋ እንደሚያቀርብ ሰምተናል። በፋና ኮርነር ሰዓታችን የምንቃኘው ነው የሚሆነው አብራችን ቆዩ። ይሄ ዋና ቦታ በጣም ብዙዎችን ተደራሽ ያደረገ ከዋጋውም አንጻር፣ እንዲሁም ደግሞ ለመዝናኛ ኤሪያ ክፍት መሆኑ እጅግ በጣም ሁላችንን ማስደስቶናል። ለልጆች መዝናኛነትም እጅግ ተመራጭ የሆነ እንዲሁም በመሃል ከተማ የሚገኝ በጣም አስደናቂ የሆነ የዋና ገንዳ ነው። እዚህ አካባቢ ነዋሪ ስለሆንኩኝ ልጆቼን በረፍት ቀናቸው እዚህ በቅርበት ባለው በስማርት መጫወቻ ላይ አመጣቸዋለሁ ብዙ ጊዜ ማለት ነው። አካባቢው ላይ ያው የልጆች መጫወቻም በፊት ከበፊት ከነበረው ጋር ስናነጻጽር እንደዚህ አይነት መተንፈሻዎች አልተለመዱም። አሁን መሀል ከተማ ላይ ነዋሪዎች የሚኖሩበት ቦታ ላይ በቅርበት መኖሩ ደስ ይላል። ያው እንደምታዩት ቦታው የልጆች መጫወቻ አለው፣ ዋና አለው ለትልቅ ሰው ለሕፃናትም ሻይ ቡና የሚሉበትም ደግሞ ቤተሰብም ሻይ ቡና የሚሉበትም ቦታ አለ እና በጣም ደስ ይላል አሪፎኑን ያገኙ እንደዚህ ዋና ቦታ እንደዚህ አይነት ይቺ ነው የሚመችን። ቆሉ መጥቶቹም አሪፍ ናቸው ደስ ይላሉ። በአጠቃላይ ሁሉም ነገራቸው እዚህ ከጀመርኩ ኦሬዲ ከተከፈተ ጀምሮ እዚሁ ነኝ። እስካሁን ሁሉ ነገር እዚህ፣ ሰርቪሳቸው ምኑም አገልግሎቱም አሪፍ ነው። የቦታውም ጥራት የዋጋውም ፕራይሱ ተመጣጣኝ ነው። ስለዚህ ለሁሉም ተደራሽ ለትልቅ ሰውም ለልጆችም ተደራሽ እንዲሆን የተደረገ ስለሆን። ዋና ፍላጎት ያለው ለልጆች መጫወቻም ስላለው አሪፍ ነው። አሁን መንግስት የያዘው ፕሮጀክት ልማቱ፣ ፍሪደሩ በጣም ያዝናነሻል። ልጆች ደግሞ እነዚህ ጥሩ ጥሩ ነገሮችን መውሰድ ለራሳቸው አእምሮ ጥሩ ዜጋ ሆነው እንዲያድጉ፣ ካደጉ በኋላ ደግሞ አገር እንዲመሩ ብዙ ተስፋ ሰንቆ ነው የሚሄዱት። ጥሩ ነገር በልጅነቱ ያላየ ነገር ኋላ ሊያመጣው አይችልም። አሁን ገና በልጅነታቸው ይህንን ነገር ባዩ ቁጥር እኔም ካደግኩት እንደዚህ አይነት ነገር ለመስራት እቁዱ ይኖራችኋል። ለማንኛውም ልጅ አይደለም አዋቂም ጥሩ ነገር የሚጠላ ነገር ለአእምሮ ፍሪ ይሆናል። አዲስ አበባ ውስጥ ከምታያቸው ዋና ቦታዎች የልጆች መዝናኛዎቹ በጣም ዲስካውንት ያለን መሆኑን በጣም የተለየ ያደርገዋል። ሌላ ደግሞ የውሃውን ኳሊቲ ስፔሻሊ በጣም ጥራት ያለው እንደምታየውን ውሃውን በጣም ፍሪ ነው እና ስፋት ደግሞ የገንዳችን ስፋት በቂ የሆነ ስፋት ስላለው ምንም ሳይጨናነቁ ሳይጋጩ ፍሬ የሆነ አገልግሎት ይሰጣል። ማለት በቂ የሆነ ካፌ ስላለ ወላጅ እዛ ጋ ቁጭ ብሎ ልጆቹም በጫወቻው ላይ ሊያስገባ ይችላል። ዋና መግባት ከፈለገ ወላጅ ደግሞ እሱ እየዋኘ እሱ ልጆቹ በጫወቻው ልጆቹ ሊያደርግ ይችላል። የሚያደርገው የአዋቂና የልጆችን አንድ ላይ አካቶ መያዞ ብቻ ሳይሆን በተመጣጣኝ ዋጋ ሁሉንም ማግኘት መቻሉ ነው። በተለይም ከአንድ በላይ ከሁለት በላይ ልጆች ላላቸው የማህበረሰብ ክፍሎች፣ እንዲሁም ደግሞ ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ልጆቻቸውን እዚህ በተመጣጣኝ ዋጋ መጥቶ ማዝናናት እንደሚቻል ነው። እንግዲህ ያነጋገር ናቸው እዚህ ሲዝና ነው ያገኘ ናቸው የማህበረሰብ ክፍሎች እየገለጹልን። ተመጣጣኝ ነው። የተለያዩ ፓኬጆች አሉት። በአንዴ በወር ክፍያ የሚከፈልም እንደየ ሁሉ ሰው አቅም ማለት ነው። ወጪ ላይም አነስተኛ ነው። በኖርማል ቀን 350 ብር ቅዳሜና ወደ 400 ብር ስለሆነ ዋናው አሪፍ ነው። ቀለል አለም ስለሆነ ክፍያው በወር አንዴም በሳምንት አንዴም አሪፍ ይመስለኛል። ዋና የሆነ ቦታ ብንሄድ ላጋጣሚ ምናምን አሪፍ ይሆናል። ሁለቱም ግንዛቤ ይኖረኛል ኋላ ለመፍረት እኔ እነሱ እነሱን ታብራለሁ በጣም ብዙ ህጻናት በዚህ ሰዓት ላይ ባላስፈላጊ ነገር በቴክኖሎጂ በስልክ ላይ በረጅም ጊዜያቸውን በስልክ እንዲሁም በተለያየ አልባሌ ቦታ ከሚያሳልፉ እንደዚህ አይነት ቦታ ላይ በመምጣት እንዲሁም ደግሞ ሁሉንም አይነት መዝናኛ ቦታዎች እዚህ ቦታ ላይ እናገኛለን። በጣም ግሪን ኤሪያ ነው ለመዝናናት በጣም አመች የሆነ ቦታ ነውእና እጅግ በጣም ለሁላችንም አሪፍ የመዝናኛ ኤሪያ ፈጥሮልናል እያስባለሁ። ሩቅ ነው የመጣውን ከአለም ባንክ አካባቢ ነው የመጣ ነው ይሄ ነገር ግን በየሰፈሩ ቢኖር ሩቅ መሄድ አይጠበቅበትም ነበር። እኛ ጋር ሲመጡ ሁሉም እኩል፣ ያለውም የሌለው፣ ምንም ተመጣጣኝ ዋጋ ናት። ለህብረተሰቡ የማይጎዳ ዋጋ ስለሆነ ምንም በተመሳሳይ መጠን የሚከፈለው ይሄኛው፣ ስፔሻል የተለየ አለው ተብሎ ስፔሻል የሚከፈልበት ነገር ስለሌለ እዚህ ጋር መጥቶ ምንም የሚያውቁት ነገር የለም ከተማችን ስማርት ከተማ እየሆነች ነው። ስማርት ከሚያደርጋቸው ነገሮች ውስጥ ደግሞ እንደዚህ አይነት ፓርኮች አንደኛና ዋነኛ ነው ማለት ነው። መንገዶችም እንደምታዩት ተስፋፍተዋል። ድሮ ልጆች ይዘሽ ታይና፣ በግልም ራስሽ ወጥሽ ለመዝናናት በጣም ትሳቀቃለሽ። የተዋከበ ነው ያ ያ ነገር አሁን ተስተካክሎ ይህንን የልደታውን መናፈሻ መነሻ በማድረግ ወደ ሌሎችም ክፍለ ከተሞች፣ ሌሎችም ቦታ ላይ ነዋሪ የሚበዛበት ኮንዶሚኒየም ኤሪያዎች ላይ አፓርትመንት ያለበት ቦታ ላይ እንደዚህ አይነት ነገሮች ቢበዙ ለልጆችም ለትልቅ ሰውም በጣም እርፍት ነው ብዬ ነው የማስበው። አሁን የሚሰራው ፕሮጀክት እንደዚህ አይነት ነገሮች ያካተተ ቢሆን ምሁር የተሻለ ነው፣ ህዝቡንም ያሳተፈ ባለሀብቱም ያሳተፈ ጥሩ ነገር የሚጠላ የለም። እንደዚህ አይነት ነገሮችን በየስፍራ አሁን ኮሪደሮች ልማቶች ኮንዶሚኒየሞች እና የጋሪያ መኖሪያ ቤቶች የሰሩ ባለሀብቶችም የሰሩ ይህንን ያካተተ ማዕከል ያደረገ ቢሆን የተሻለ ነው። ያው መንግስትና ማህበረሰቡ በመቀናጀት እንደዚህ አይነት መዝናኛ ኤሪያዎችን በየቦታው ቢያዘጋጅና እንዲሁም ደግሞ መኖሪያ አካባቢዎች በሚበዙባቸው አካባቢዎች ላይ እንደዚህ አይነት ጽድት ያለ ዘመናዊ የሆኑ መዝናኛዎች ቢስፋፉ መልካም ነው እላለሁ። እንደውም በየክፍለ ከተሞ እንደዚህ ቢከፈት አሪፍ ነው። እኔ የምመክረው ብዙ ልጆች እዚህ መጥተው ዋና እንዲለምዱ ምናምን አሪፍ አሪፍ ግንዛቤ እንዲኖራቸው ስለሚያደርግ መታችሁ ዋና ልመዱ ማለት እፈልጋለሁ። ወላጅ በጣም በጣም ደስ ብሎት ነው የሚሄደው። እዚህ መጥቶ ደስ ብሎት አገልግሎት አቅርቦታችን ፕሬሱ ራሱ ዋጋውን ከሌላ ሆቴል ከሌላ ዋና ቦታዎች ሲያነጻጽረው የማይገናኝ ነው እና ውሃውን ኳሊቲ እንደገና ሲያይ ውሃውን ጥራቱን ሲያይ የተለየ ስሜት ተሰምቶ ደስ ብሎ። በልደታ ኮንዶሚኒየም አካባቢ የሚገኘውን የስማርት ፓርክ በዛሬው ኮርነር ሰዓታችን ቃኘል። ታዲያ ይህ ቦታ የልደታ ኮንዶሚኒየም አካባቢ ብቻ ሳይሆን በልደታና አካባቢዋ ያሉ ሰፈሮችንም ጭምር ማህበረሰቡን አገልግሎት እየሰጠ እንደሆነ ተመልክተናል። እንደነዚህ አይነት ያሉ ቦታዎች በተለያዩ አካባቢዎች መስፋፋት የተሻለ ትውልድን ከመፍጠር አንጻር የማህበረሰቡንም የተዝናኖት ጊዜ ከመጨመርና ከማሳደግ አንጻር ሚናቸው ከፍ ያለ ነው። ታዲያ እንደነዚህ አይነት ቦታዎች በየኮንዶሚኒየሙ እንዲሁም ደግሞ በየክፍለ ከተማው ቢከፈቱ የተሻለ ትውልድ እናገኛለን እና ይበረታታ የሚል መልእክት አለን።